ሴት ከአንድ ጫካ ውስጥ ቁጭ ብለው ብናገኛቸው የሚመጣ መጀመሪያ የሚመጣውን ሀሳብ እስኪ ንገሩ። በጣም ታወጥ አትንገሩ። እየተማከሩ ይሆናል፣ እየጸለዩ ይሆናል፣ አሟት ይሆናል፣ አሞት ይሆናል፣ ይመጣልና፣ በፍጹም አሀ፣ በቀደም እንትን አይነገረኝ እውነት ነው። ማለት እንጀምራለን ማለት ነው። ይሄ ምንድን ነው? መረባችን በምን ስለምንጥለው ነው። በግራ አይደረስ ነው በእውነቱ ማለት ሁልጊዜ ቀኝ ማሰብ ቢመጣልህ እንዴት መልካም ነበር። በእውነቱ ማለት የቀኝ ቀኝ መን ቀኝ ቀኙን መሄድ እኔ ያስታውሳለሁ፣ አንድ ጊዜ በይሄ ነገር ጽፌዋለሁ። ቅዱስ ላሊበላ ሂጄ ያንን ሳይ መጀመሪያ የሄድኩ ጊዜ ስለደነቀኝ ቀኝ ቀኙን በሚል ርዕስ ጽፌው በኢንተርኔት ሁሉ ለቀውታል። እሰው ሁሉ ቀኝ ቀኙ ቢሄድ ከቃሉ ጋር ናችሁ። አንድ ሰው ስልክ ትደውላላችሁ ሄሎ ይላል። ትደውላላችሁ ስትደውሉ እያወራ ነው ይላችኋል። እያወራ ነው ይላችኋል። ከዛ መልሳችሁ ስትደውሉ ጥሪ አይቀበልም ይላል። ምን ይሰማችኋል? አዎ ሌላ ሰው ሲሆን ያወራል። እኔን ሰው ግን ስለሚጠላኝ ጥሪ አይቀበልም አይደለም። ምናልባት አላት ያንን ሰውዬ አውርቶ እንደጨረሰ ባትሪ ይዘግቷል የሚለው ለምን አይመጣልንም? ጠማማነታችን ጠማማነታችን ማለት ወይም ደግሞ ከዚያ ቀጥሎ ወይ ወድቆ ተሰብሮ ቢሆንስ ብንል ምን አለ። ስለዚህ አሁን ምን ይላል እና እናትና ሚስት የሚያስቡት የተለያየ ነው የሚባለው ለዚህ ነው አይደለም፣ ከቃሉ ጋር ናችሁ። እናት ከቤት ሲገባ ልጅ አልበላም ሲል ምን ይመጣላታል? አሞት ነው ልጅ ነው። ሚስት ደግሞ ምንድነው የምትለው? እዚህ አሽበልቶ ይሆናል ሰውየው ስለዚህ ምን አለ እናቴ ካሰበችው አታውለኝ፣ እሷ ካሰበችው ግን አውለኛ አለ ይባላል። በእውነቱ ማለት ይበላ ማለት ነው። ስለዚህ ምንድነው ጥመት ጥመት ጥመት። ትዳሩን የሚበጠብጠው ምንድነው ጥመት ጥመት። ዓለምን ሁሉ የሚያውከው ምንድነው ጥመት፣ ጠማማነት። እግዚአብሔር ቅን ልቡና ያድለን። ቅዱስ ዳዊት ምን አለ? ወርት ሰ ትሪ ቅን ገጾ ቅን ልቡና የእግዚአብሔርን ገጸረ ዴቱን ታያለች። ቅን ልቡና በዚህ ነው። ገበሬው ሁሉ ወዱ እንዳይመስላችሁ ባው ለስንፍና እያደረግነው ነው እንጂ ከመቶ ሀምሳ ዳዊት የልብ ቅንነት ይላል። ይሄ አሁን የአጢያት አሁን ይሄ ዱርየው ሁሉ ጸልይ ሲባል ዋናው የልብ ቅንነት ነው ይላል። ግን ልቡ ጠማማ ነው፣ ላለመጸለይ ብቻ ይጠቅሰዋል። ግን ተንኮለኛ ነው እኮ። እሺ ቅን ወይ ነው ጥያቄው? አይደለም ፀል፣ ዝሙቱን ተው እባክህ! ዋናው ቅንነት ነው። እንዲህ ያለ ጥቅስ ደግሞ ያጠፋል። ሰላም ሰላም፣ እንዴት አደራችሁ? ወዶቼ፣ ሰላማችሁ ባላችሁበት ይብዛ። ዛሬ በጠዋት ስራ ከመሄድ በፊት ይችል ስራ ብዬ ነው የገባሁት። ትናንትና በጣም ስለተረበሽኩ፣ ጥሩ ስሜት ላይ ስላልሆንኩ ቪዲዮ መስራት አልቻልኩ። በጣም አዝኛለሁ። በጣም በቃ እንዴት ብዬ ልንገራችሁ ያው እነሱ ድራማም ሊሆን ይችላል የሚሰሩት፣ ምክንያቱም አይናገሩም በዚህ ወቅት። ያው ነገሮች ያናድዳሉ አናድዱም፣ አይደለም በሀይሚ ቦታም ሆነን ማየት አለብን። ስናይ በብሩክን ቦታም ሆን ሆነን ማየት አለብን። ከሩቅ የሆነ ሰዎች ዳላዊ የሆኑ ሰዎች ሚዛናዊ ሆነን አስተያየት መስጠት አለብን። አንዳንድ ያየኋቸው ነገሮችም አላስደሰቱኝም። የብሩክን እናት የዘቀዘቃችሁ ሰዎች አላችሁ። እኔ እንጃ። እናትም ሆናችሁ ያያችሁ ትኖራላችሁ። እናትም ደግሞ ለፍታ ጥራ ግራ ያሳደገቻችሁ ብዙ ሰዎች ነው ሁላችን ነው። መችስ እናት ወልዳ ነው ለዚህ ወግ ማድረግ የመታበቃንና እንዴት ነው እናትን ጨከናችሁ መስደብ የምችሉት? ወይስ እናት የላችሁም? እናትዬውስ የብሩክ እናት እዚህ ጋ መጥተው ያደረጉት አስተዋጽኦ ምንድን ነው? ወይስ በደካማ ጎኑ ለመግባት ነው? ልጁ ደግሞ እናቱን የማይወድ ባለጌ ስዳደግ የሆነ ልጅ አይደለም። ብሩክ ማለት እናቱን ምን ያህል የሚያከብር ምን ያህል ለእናቱ የሚኖር ልጅ፣ እናቱን ለማስደሰት የሚጣጣ ልጅ፣ የእናቱን ደስታ ብቻ የሚፈልግ ልጅ፣ ብዙ ጊዜ ስለ እናቱ ተናግሯል። ብዙ ጊዜ ቲክቶክም በምናምንም ስለ እናት ብዙ ነገሮችን የሚያስተላልፍ ልጅ ነው እሳቸው እናትየው አልፈውባቸው በተቀመጡት ለምንድን ነው እናትን መዘቅዘቅ ያስፈልግም እሱ እኮ አለ እኔን ዘቅዘቁ እኔን የፈለጋችሁትን አድርጉኝ ብሎ ከዚህ በፊት ተናግሯል በጣም ነው የተሰማኝ እኔም እናት ስለሆንኩ በጣም ነው የተሰማኝ እናቴንም ስለምወድ ብዙዎቻችሁ አብዛኞቻችሁ ኢትዮጵያን የሆንን አፍሪካን የሆነን ሰዎች በአጠቃላይ ለእናት የተለየ ፍቅር ነው ያለ እናትን አባትንን ማክበር ተምረን ያደገን ሰዎችን እንዴት ይዘገንናል የፈለጋችሁትን በሉ። እሱንም መስደብ እኮ የለብንም። የተለየ ነገር መናገር የለብንም። ከሩቅ የሆኑ ሰዎች የምናየውን ነገሮች አስተያየት ብቻ መስጠት ነው ያለብን። በቃ እንደሚሰማ፣ እንደ ጥፋቱ አስተያየት መስጠት። ብሩክ አጥፍቷል? አዎ አጥፍቷል። እናትዬው እዚህ ውስጥ እንዲሁኝ ደካማ መርቀው የለ እንደ ባለፈው መርቀዋል እኮ ብዙ እንኳን ንግግር የማይችሉ የማትችል ሴት ነች የሱ እናት እና ብዙ እንጃ፣ ስትታይ ራሱ በጣም የዋ የእናትነትን ፍቅር የምታስተምር እናት ነች። ምን አደረገች እዚህ ጋር? ለምን ምን እስቲ በእሱ ቦታ ሆናችሁ ይሁት። ምን ያህል አሁን ትላንትና መስለኝ ልጆቹ ላይ ንዴት የምንጨማምረው ራሱ እኛ ነው። እሱ በኩል አንድ እናቱን፣ እንዘቀዝቃለን፣ እንሳደባለን፣ ይብልግና የተለያየ ቃላቶችን እናወጣለን። የምንሳደበው የምንጽፈው ነገር ምንም አያነጽም። ሁለቱን አንድ ላይ ማድረግ የሚችል አይደለም። አሁን ደግሞ ትናንትና ሀይሚን ሀይሚን ስድብ በያረጋችኋት ነው ምን ይጠቅማል መስደቡ? በትክክል እነሱን ወደ አንድነት ያመጣቸዋሉ? ለምንድን ይህን የምናደርገው? እኔ በጣም ነው ያዘንኩት በእውነት። ለዚህ ነው ቪዲዮ መስራት አቅቶኝ፣ አጭር ቪዲዮ ነው እየለቀኩት። እንቅልፍ መውሰድ መተኛት አልቻልኩ፣ ውስጠኛ አልቻለም በጠዋት ስራ ከመሄድ በፊት ብዬ ነው ለስራ ብዬ። አሁን ለምሳሌ ኢንስታ ግራማ ላይ ሂስቶሪ ላይ ሀይሚ ጠዋት ተነስቼ ሳይ ለቃለች። የለቀቀችውን እስቲ ገብታችሁ አንብቡ። ከቻልኩኝ አሁን እዚህ ጋር አስገባዋለሁ። እንደገና ደግሞ ቲክታክ ላይም ትምህርት የሚሆን አንድ መሎክሴ ለመመናኑ ሲያስተምሩ የተናገሩትን ምሳሌ ለቃለች። ይህቺ ልጅ ፕራንክ እየሰራች ቢሆን፣ እሷ መበቀል ሁሌ ትወዳለች። በቀለኞች ናቸው ልጆቹ፣ ገና ናቸው። በዚህ ሰዓት ደግሞ አነሱላችሁም፣ ግን የምጽፉትን ነገር ሊያነቡ ይችላሉ። በቃ ነበሩ እያነበቡ። ርቀት የሚሄዱት የሆነ ነገር ማስተማር ስለፈለገች ይመስለኛል። አይ እኔ እንጃ፣ ሀይሚ እንደዚህ አይነት ስድብ ከእሷ ወጥቶ አይመስለኝም። በእርግጥ ባለጌ የሆነ ነገር ልትናገር ትችላለች፣ ግን ይህን ያህል ርቀት የሄደችው የሆነ ነገር ልታስተምር የፈለገች ይመስለኛል። ለምን ጥሩ ጎኑንም አናየውም? አንዳንዴ ቀጥታ እናይ እና በእነሱ ላይ የምንለቃቸው ቃላቶች እነሱ ውስጥ ገብቶ ምንድን ነው የሚሰራው የሚለውን አናስብም። ትላንትና ለምሳሌ ብሩክ እናቱ ተዘቅዝቀው የእናቱን ንዴታ አለበት። እሷ ደግሞ ይቅርታውን አልቀበልም ብላ ልውስጥ ውስጥ ገብታለች እነዛ እነዛ ሁሉ ሰዎች ሁሉ የሚሉት በዙሪያው ያለው ነገር ሁሉ ጭማምሩ ወደ እንድት እንዴት ነው የሚለውጠው እሷንም ሊሰማት አይችልም። እንደውም ትናንትና ውሳኔ አድርጎ ነው ካጠገቡ አርቋት ሄደ። ያንን ነው እኛ የምንፈልገው። ለምንድንም አናስተውለው። አንዳንዴ ብናስተውል ጥሩ ነው። በመጀመሪያ ደረጃ እሷ ያየችው ነገር ያናድዳል። አዎ ያናድዳታል። ከዛ በኋላ ደግሞ እንግዲህ ይህንን የምትመልስበትን መንገድ የምታስበው ደግሞ መረጋጋት። እኔ እንደውም በዚህ ሰዓት እንዲገናኙ አልፈልግም። ንዴት ላይ ስትሆኑ የምትናገሩትን አታውቁም። ማንም ቤት ውስጥ ብትጣሉ፣ ከባላችሁ ጋር ብትጣሉ በተናደዳችሁ ሰዓት በቃ ዝምታን ነው የምትመርጡ እኔ በዚህ ሰዓት እንደውም ሀይሚ ስትጠራ መሄድ የለባትም። ብሩክም ሀይሚን መጥራት የለባትም። አንድ ጊዜ ምንድን ነው ሻንጣ ይዛ በቃ ወደ ሀገሬ ወደ ብታጀራ ሊሄድ ነው ባለችበት ወቅት ለምን አትታገሽኝም? ተናድጃለሁ። ንዴቴ ስተሚደርስ ምን ነው ትግስት አጣሽ? አንድ ቀን የዘጋሁሽ እኔ አላት አለ። ለውነት ነው ሲናደድ የሰው ሰው ልጅ የሚናገረን ስለማያውቅ ያንን ነገር ከምናገር ብሎ ደግሞ ዝምታና አለመገናኘት ጥሩ ነው ሁለቱም በያሉበት ግን ያንን አነሰ ሟም ይህንን ምክር ሁሉም ሰው ይመክራቸዋል። አ ይህን አነሰ ሟም ካሉ የሆነ ፕራንክ እየሰራች ነው። እኔ አንዳንዴ እንደውም ሳስበው ብማኖች ሶስና የምትባለው ውልደች ና ሀይሚ በቴክስት ተነጋግረው ፕራንክ እየሰሩም ሊሆን ይችላል ብሩክን፣ ብሩክ ሰልቅ እንደዚህም ማሰብ አለብን። ምክንያቱም መጨረሻ ላይ ስ ታፔላውን ስ እንደዛ ተደራርጋ አሁን እኛ ፀጉሯን ይዛ አይታናል። ለዛ ቪዲዮ ላይ አላየንም። ፀጉሯን ጭምድዳ ይዛ በጣም ያለቀስኩት ማታ የተቆረጠ ቪዲዮ ነው እንዴ? ችል ጸጉሯን ይዛ ነጭሳታለች እንዴ ብዬ ሀይሚን ጸጉሯን ይዛ ብሩክ እንደዚህ ሲያስጥላት ፎቶ ነው ያየነው። ሬክላሙን እስኪ አይታችሁ አንዳንዴ ተናገሩ። እንደዚህ ያላየናቸውን ነገሮች እናያቸዋለን አንዳንዴ። ስለዚህ አንዳንዴ እኔ እንጃ ተቆርጦም ሊሆን ይችላል አላቅም። በሱ ነገር በጣም አዝኜ ነው ማታ ልሰራ ያልቻልኩት። በጣም ውስጥ የተለብሹ ማለት ነው። እስኪ ሬክላሙን እናየ እነሱ የሚለ ያወቁትን መጀመሪያ ላይ የሚያስቀምጡትን ፎቶ እኔው በደንብ አድርጌ ነው ኒምራ በደንብ አድርጌ ከበፊት ጀምሮ እና እሱን እኔ ውስጥ የሚያደርግ አንድ ልታስተምራቸው እየፈለገች እኛንም ልታስተምረን እየፈለገችውን ነገር ቢኖር ነው። ዛሬ ቲክቶኳ ላይ የለቀቀችውን ገብታችሁት እዚህ ላይ ነ ከተቻለም አስቀምጠዋለሁ። እኔ ጠዋት ስነሳ ነው ያየሁት ሁልጊዜ ቼክ ስለማረካት እና ኢንስታግራም ላይ ሂስትሪዋ ላይም ከላይ ፎቶ ላይ እያስቀመጠቻትን ነገር አንብቡት ገብታችሁ። ብዙ ማለት በጣም ተሰምቶኛል። የብሩክም እናት ስለተሰደቡ በጣም ተሰምቶኛል። እኛም ደግሞ እየተነሳን ሁለቱን አንዴ ብሩክን አንዴን ሀይሚን ሙልጭ አድርገን ስለምንሰድባቸው፣ እሱም ጥሩም አይደለም። ሰው ስናንም መናገር ባለብን በተገቢ ሁኔታ መናገርን ያለብን። እኛ ኢትዮጵያውኖች ስነስርዓት ያለን ሰዎች ነን። የሰው እናትንም እናታችንን የምንወድ ለእናት ክብር ያለን ኢትዮጵያዊ ነን። ስለዚህ እንደዚህን አይነት ነገር ብናቁም ጥሩ። ምን ያህል እንደሚሰማው እና ጭራሽ ወለድ እንዴት ገብተን ልጆቹ ነው ለምናለያጃቸው። አቁሙ። እሷ የሆነ ነገር እየሰራች ያለን የሚመስለኝ ግድ የላችሁ፣ መጨረሻውን እንመልከት። ይህንን ማስተላለፈው መልክት በጠዋት ሰላም አሉልኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝን ይወዱ